መልካም የመቃጠል ዘመን፣ መልካም መልካም የመቃጠል እና የራስ ምታት ዘመን ሆን የላችሁ። አሜን። አዎ ደግሞ የብሩክና ይሄሚ አንድነትን ስትፈልጉ እየቆያችሁት እነሱ አንድ ነው መቼ ይሁን መቼ እያላችሁ በትግስት እየጠበቃችሁ የነበራችሁት ውድ ውድ ቤተሰቦች ይሄሚ እና የቡራዊ ምርጥ ኦዲንስ እንኳን እንደዛም ደግሞ በዛም ልክ ላይ ብሩክ እና ሄሚ እንዲለያዩ ብሩክ ከሄሚ እንድሬቅ እያረጉ የነበሩት እንኳን የናንተ የማቃጠል ዘመን ያረጋላችሁ አሜን። አዎ አዎ ማለት ነው ማለት ጊዜ እውነቴ ነው። ካፌ ክፉ እንዳያውጣሽ እረፊ ብዬሻለሁ። ትናንትና እንኳን ማለት ነው የሰውን ወሽመጡን ለመበጠስ እየሮጥሽ ነበር። ገባሽ? ቡባቴ ቡቡ ፕራንክ ነው ያደረገላችሁ ማለት። አሁን ልንገራችሁ ብዬ ነው እና ምንድን ነው ምንም ነገር የለም እኮ የእጅ መስቀል ነው ያደረገለት። አዎ መልካም ማቃጠል። አላሰባችሁም እኮ እንደዚህ ይሆናል ብላችሁ። ማች አሰባችሁ ነው

እግዚአብሔር እጃችሁን ይዞ ወደፊት ይምራችሁ። የሌዊቶች በምን ቃላት የሚናገር አላቅም። የዛሬ ቪዲዮ ላይ በጣም ደስ ያለ የምር ያረገላት ምንም ነገር የለም እና ብሮክን ለምንድ ነው የሚታስከፊው? እሱ ያላሰበ ነገር ለምታስብ ያለሽ እሱ እኮ አይፈለግሽም። ኢካክ ኢካክ ባክት ጀዝባ ደሞ አንችም ብሎ ሴት ዝም ብለሽ እየተቃጠለ ልጅና ትላንትናማ፣ ምን ሆንሽ? ትላንትና እንደዚ ሮማንቲክ ውስጥ ገብቶ ሲታይ ምንድነው የተሰማሽ? ምን ተሰማሽ ነው የሚልሽ። አንቺ ሲሲ የምትባዮ ቅዝና ማለት ነው። ጀዝባ ተቃጠሉ። እንግዲህ ምን ማድረግ ይቻላል? ተቃጠሉ

ጀዝባ ናቸው። እሺ ምንም አታመጡም። ፋክት ነው ይሄ። ምንም አታመጡም ነው የሚላችሁት። ኦኬ ይከካሞች ደሞ እናንተም ደሞ እንደዚህ ሆኖ እንደዚህ ሆኖ ትላንትና ማን ነው እንደዚህ ያደረገው? ማን ነው የተኛው? ማን ነው የተነሳው? ማን ነው የቆማ እያላችሁ እያወራችሁ ማን ይቆማል፣ ማን ይነሳል ብላችሁ ነው የተቃጠላችሁት። ጊዜ እኮ ይሄ ነው በቃ የምታስባ ቆረጣችሁ ከሆነ ያል አትቆርጡም እንኳ አንዳንድ ባክት ማለት ነው ቆሞ ቀሮች አትቆርጡም እስካሁኑ ማለት ነው። ለማንኛውም በብሩክና በሄሚ እንዲለያዩ እያ ስታስብ ወይ ነበራችሁት። እኔ አሁን መጀመሪያ ላይ ለእናንተ ከመናገር በፊት ለብሩክና ለሄሚ አንድ ቃል እዚ ጋር እግዚአብሔር አምላክ እናንተ ዛሬ እዚህ ጋር የጀመራችሁትን ነገር እስከ መጨረሻ ይምራችሁ በልጆች በፍሬ ይባሪካቸው አዎ መመረቅ አለበት የምር ነው በሁሉም ነገር ይባሪካቸው እግዚአብሔር አምላክ ኦኬ እንደሞ ቀጣይ ቪዲዮ ላይም ተመልሼም እመጣለሁ ውዶቼ እግዚአብሔር ሰላምና ደስታ ፍቅርን እምነት ቸርነት የዋህነት አንድነትን ይስጣችሁ እና የምር ነው ጨረቃ ፋሚሊ መላው ጨረቃ ፋሚሊዎች ሁላችሁም እንኳን ደስ አላችሁ ጋር ከሚቀኛ በስተቀር ማለት ነው። ሚቀኛ ምን ማድረግ አለባት? መሬት ላይ መንከባለል አለበት ማለት ነው። አሁን ላይ ገባቸው ይ አዎ። ምን ማድረግ ይችላል? አንቺ ሱሲ የምትባዩ ቄዘናም ደግሞ አንቺ ማለት ነው። ታንቄሽ ሙች ምንም አታመጫትም። ገባሽ? ኢከክ ምንም አታመጪም። በቃ መልካም ማቃጠል ብንሻል ገባሽ? መልካም ማቃጠል አላሰብሽም እኮ እንደዚህ ይሆናል፣ እንደዚህ ይፈጠራል ብለሽ ያላሰብሽው ነገር ነው የሆነው የተገኘው። ስለዚህ ምን ማድረግ ይቻላል? ተቃጣይ ተቃጣይ እኔ ወድ ኦኬ ያው የማቃጠል ዘመን ያርግላችሁ። ኦኬ አሁንም ብሩክ እና ሄሚ እግዚአብሔር ካሌ በቃ የሰው ሰው ማለት ማጣላት አደ መታረቃ አለ። በቃ እንደዛም ይያሉ ወደፊት ይሄዳሉ እንጂ እናንተ እንድል ተላያይ እንዳተ ከዚህ እቺ ሪላንት አትገባም የምትሉ ነገር ማቼም አይሰማት። ገና ይቀጥላሉ። ገና ደስታ በደስታ በቃ ያ ነገር እያያችሁ እዚህ ጋር ታንቀሽ እንዳትሞች እጅና ዕድሜ ሄዷል አግብ ሴትዮ አግቤ እሺ አግቤ በአንቺ እድሜ ላይ እኮ እኔም ቢሆንማ አንድ ሁለት ወልጃለሁ እኔ አሁን ላይ ገና ነኝ ስለዚህ እኔ ራሴ ብዙ መቆየት አልፈለግም አሁን ፍቅረኛ አምሮኛል አልገባሽም እኔ ብዙ መቆየት እዚህ ጋር ማራጀት አልፈለግም ሂጂ እና አግቢ ሴትዮ የሰውን ደስታ ዝም ብለሽ እያልሽ አትበይ ኮተታ ለማንኛውም መልካም ማቃጠል ይሁንላችሁ ሰላም ተጠያቅኳቸው እንደ ውዶች ሰላም ሰላም፣ ውድ ነው የተከበራችሁ ውድ ቻና ለቤተሰብ እንዴት ናቸው ነጋሉ? ሰላም ነው ወይዘሪት ማማ ሲሲ ወይዘሪት ማማ ሲሲ ነው የሚባለው። አዎ፣ ለዚህቺ ሴትዮ ሼር እንድታደርጉልኝ ፈልጌ ነው። ገባችሁ? እቺ ጭራ ጸጉር እቺ ጭራቅ ማለት ነው። ጭራቅ በቃ ጭራቅ ኮነሽ፣ ገባሽ? ጭራቅ በቃ አስተሳሰብሽ ዜሮ፣ ጭንቅላትሽ ዜሮ

ይሄ ማለት የብሩክ ወደንሲነ ቡራውን የኔ ወንድም ምናምን ያሉት የነበሩት አንድ ሰው ቪዲዮ አልፈወሰደም። ገባችሁ። አንዳንዶች ልብ የቀናዎች ግን ፈወስተዋል። ፈወሰታችሁ አልፈወሰታችሁ እኛ ጉዳያችን አይደለም። ገባችሁ። ይከከሞች እናንተ ስጀሆን የምትፈልጉት አንድነት ሳይሆን እንዲለያዩ ነበር። አልሆነም። ያ ነገር ደግሞ አልተሳካም። ስለዚህ ያ ነገር ስላልሆናላችሁ፣ ምኞታችሁ ስላልተሳካ ትናንትና በጣም ቀናችሁ፣ ተቃጠላችሁ። ምን ማድረግ ይቻላል? መልካም መቃጠል ብድናል። ኦኬ። አዎ፣ መልካም መቃጠል የሰዎች ላይ ገብታችሁ እኚህ የምትሉት ሰዎች መልካም መቃጠል ነው የምላችሁ። መልካም መቃጠል ዘመን ይሆንላቸው። ውዶች የለ የሰው ደስታ ላይ ተደሰቱ። እግዚአብሔርን የሰውን ጥሩ ምኞ ተማኙ፣ እናንተ ህይወታችሁ ላይ መልካም ነገር ይሆንላችኋል። ገባችሁ? ይምሩ እኔ ዛሬ በህይሚና በብሩ ከተደሰቱ ነገ ህይወቴ ላይ መልካም ነገር ነው የሚፈጸመው። ነገ ህይወቴ ላይ እንደዚህ አይነት ደስታ ይሆንልኛል። ገባችሁ? የሰውን በቃ የሰው ደስታ የሚያስደስታችሁ ብቻ በቃ የሰው እንደኔም ስኬታማ ሆኖ ባየው እዚህ ጋር ደስተኛ ሆኖ ባየው ብላችሁ የምታስቡት ሰዎች አላችሁ፣ ብዙዎች ማለት ነው። እግዚአብሔር ልብ የሰጣችሁ ልበቀናዎች ማለት ነው። ግን አንዳንዶች ምን ይላል፣ የሰው ደስታ ማያስደስት የሰውን ደስታ አይቶ የሚቀኑት አሉ። ምን ማድረግ ይቻላል? እነህ ሰዎች እግዚአብሔር ልብ ስጣቸው ነው የምንለው። የመቃጠል ዘመንም ብልናል፣ የበቀበቀ መቃጠል። እንግዲህ ምን ማድረግ ይቻላል? መቃጠል ነው ያላችሁ ምርጫ፣ ማቃጠል ነው እሺ። እየጠጣችሁ ቡሩክንና ሄሚያትን ይኮዋለውላችሁ፣ አጥቤ ልሰጥላችሁ እኔ ማለት ነው። እንዴነሽና ምን ማለት ነው? ንጉሱና ንግስቴ ከተነካ ማለት ከባድ ሮማንቲክ ነው የሚፈጠረው። ስለዚህ ትላንትና ቡራና ሄሚ እንደዚህ ሲሆኑ ሲታዩ ምን ተሰማችሁ? እኔማ ፍቅረኛ ነው የአማረኝ ውዶች